ሰላም ሰላም ሰላም ውድ ቻናል ሰዎች እንዴት ናችሁ? እንግዲህ እንደምትመለከቱት ዛሬ በዚህ ቪዲዮ ፊደሎች እንዴት ማንበብና መጻፍ እንዳለብን አጠቃላይ የምናይ ይሆናል ማለት ነው። ተከታተሉ። እንደተለመደው ለቻናል አዲስ ከሆናችሁ ሰብስክራይብ በማድረግ እንዲሁም በኦንላይን መማር ለምትፈልጉ ከስር ባለው ስልክ በኢሞ በዋትስአፕና በቴሌግራም ደውላችሁ አናግሩ ማለት ነው። ከየትም ሀገር ሆናችሁ በኦንላይን መማር ትችላላችሁ ማለት ነው። እንግዲህ እንደምትመለከቱት እዚህ ጋር እነዚህ ፊደሎችን አንድ አንድ እያነበብን እስከ መጨረሻው የምናቸው ይሆናል ማለት ነው። ዛሬ ደግሞ ከመጨረሻው ወደ መጀመሪያው እንዲሁም ከመጀመሪያው ወደ መጨረሻው አጠቃላይ እያነበብን የምና ይሆናል ማለት ነው። ተከታተሉ፣ እንጀምር። እሺ እንግዲህ እንደምትመለከቱት ዛሬ የምናነባቸው ከመጀመሪያው ወደ መጨረሻው እንዲሁም ከመጨረሻው ወደ መጀመሪያው ነው ማለት ነው። ይህንም ስናነብ የበለጠ ፊደሎችን እንድናውቅና በቶሎ እንድንረዳ ያግዘናል ማለት ነው። አሁን እንጀምር ማለት ነው። ከመጀመሪያው እንጀምር፣ ከመጀመሪያው እንዲሁም ከመጨረሻው ወደ መጀመሪያው እናነባለን። አሽ እንግዲህ እንደምትመለከቱት ከሀ እንጀምራለን ማለት ነው። ሀ፣ ሁ፣ ሂ፣ ሀ፣ ሄ፣ ህ፣ ሆ እንደዚህ ብለን እናነባቸዋለን። የማለት ከመጀመሪያው ከዚህ ጋር ወደ መጨረሻው አሁን ደግሞ ከመጨረሻው ወደ መጀመሪያው እናንባለን። ሆ ህ ሄ ሃ ሂ ሁ ሀ እንደዚህ ብለን በቀላሉ እናንባቸዋለን። ብዙ ጊዜ ከመጨረሻው ወደ መጀመሪያው ማንበብ በጣም የተሻለ እንድናቃቸው ይረዳናል ማለት ነው። ከዛ ቀጥለን ለ ሉ ሊ ላ ሌ ሌ ሎ እንደዚህ ብለን እናነባቸዋለን። ከዛ ቀጥለን ደግሞ ሎ ሌ ሌ ላ ሊ ሉ ለ እንደዚህ ብለን እናነባቸዋለን። እንግዲህ ከመጨረሻው ወደ መጀመሪያው፣ እንዲሁም ከመጨረሻው ከመጀመሪያው ወደ መጨረሻው በዚህ መልኩ እናነባቸዋለን ማለት ነው። እሺ፣ ከዛ ቀጥለን አሁንም ሀመርኳ እዚህ ጋር ሀመርኳ ሀ ሁ ሂ ሃ ሄ ህ ሆ። እሺ፣ ከመጨረሻው ወደ መጀመሪያው ሆ ህ ሄ ሃ ሂ ሁ ሃ እንደዚህ ብለን እናነባቸዋለን። እንግዲህ በቀላሉ በዚህ መንገድ እናነባቸዋለን ማለት ነው። ከዛ ቀጥለን መ ሙ ሚ ማ ሜ ም ሞ። እሺ ከዛ ቀጥለን ሞ ም ሜ ማ ሚ ሙ መ እንደዚህ ብለን በቀላሉ እናነባቸዋለን ማለት ነው። እሺ ከዛ ቀጥለን የምናገኛቸው ሰ ሱ ሲ ሳ ሴ ስ ሶ። እሺ፣ ከዛ ሶ ስ ሴ ሳ ሲ ሱ ሰ እንደዚህ ብለን በቀላል እናነባቸዋለን እንጽፋቸዋለን ማለት ነው። ከዛ ቀጥለን ደግሞ ከዚህ ጋር ማለት ነው ረ ሩ ሪ ራ ሬ ር ሮ። እሺ ከዛ ሮ ር ሬ ራ ሪ ሩ ራ። እንደዚህ ብለን በቀላሉ እናነባችኋለን እንጽፋችኋለን ማለት ነው። ከዛ ቀጥለን ደግሞ ሰ ሱ ሲ ሳ ሴ ስ ሶ። እሺ ከዛ ሶ ስ ሴ ሳ ሲ ሱ ሰ። በዚህ መልኩ እናነባቸው አለማት ነው። እንግዲህ ስንጽፍም ስናነብም እንደዚህ ማለትም ስንጽፍ ከመጀመሪያው ወደ መጨረሻው የጻፍናቸውን ደግመን ደግሞ ከመጨረሻው ወደ መጀመሪያው በዚህ መልኩ እናነባቸዋለን ማለት ነው። ከዛ ቀጥለንም ሸ ሹ ሺ ሻ ሼ ሽ ሾ ሾ ሼ ሸ ሻ ሺ ሹ ሸ እንደዚህ ብለን እናነባቸዋለን እንጽፋቸዋለን ማለት ነው። ከዛ ቀጥለን ደግሞ እዚህ ጋር

ቦ ብ ቤ ባ ቢ ቡ በ በዚህ መልኩ አነባቸዋለን ማለት ነው። እንጽፋቸዋለን እንግዲህ ይሄን ይመስላሉ ማለት ነው። ከዛ ቀጥልን ከዚህ ጋር ማለት ነው። ተ ቱ ቲ ታ ቴ ት ቶ ቶ ት ቴ

ኑ ና ኘ ኙ ኛ በዚህ መልኩ እናነባቸዋለን። እንግዲህ እነዚህን ድምጾች በቀላሉ በዚህ መንገድ ማንበብና መጻፍ እንችላለን ማለት ነው። ከዛ ቀጥለን አ ኡ ኢ አ ኤ እ ኦ ኦ እ ኤ አ ኢ ኡ አ እንደዚህ ብለን እናነባቸዋለን። በዚህ መልኩ መጽሐፍ እና ማንበብ እንችላለን ማለት ነው። እንግዲህ ይህን ይመስላሉ። ፊደላት በአጠቃላይ በዚህ መልኩ ማንበብና መጻፍ እንችላለን ማለት ነው። ለዛሬ በዚህ በቀናል። በቀጣይ ቪዲዮ ደግሞ ከአ ቀጥሎ ያሉትን እስከ መጨረሻው የምሰራላችሁ ይሆናል ማለት ነው። እንደተለመደው ሰብስክራይብ ማድረጋችሁ እንዳረሱ። መልካም ቀን።